ሰላም ጤና ይስጥልን። ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ከንቁ ሚዲያ ንቁ የእለተ ረቡ ዜናችን ነው። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ህርያቆስ በተሰጣቸው ኃላፊነት የበኩላቸውን አገልግሎት እንደሚወጡ ተናገሩ። አድና ተስፋዬ ቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለአዲስ አበባ ሀገረ ስብከት የተመደቡ ብፁ አቡነ ሪያቆስ ሊቀ ጳጳስ ወደ ሀገረ ስብከት መግባታቸውን አስመልክቶ የእንኳን ደህና እንደናመጡ መርሃ ግብርም ተከናውኗል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ መምራኔ የማነ ዘመንፈስ ቅዱስ ለመምራት ምቹ የሆነ ምዕመናን፣ ወጣትና የሰንበት ተማሪዎች እንዲሁም ካህናት ያሉበት ብዙ እጆች የሚበዙበትና ከሁሉም አካባቢ የፈለሱ አገልጋዮች የሚገኙበት በዘመናችንም ስራው መቅጠርና መዘዋወር ብቻ እስኪመስል ድረስ ጉዳዮች የበዙበት በመሆኑ ትኩረት ይፈልጋል ሲሉ በእንኳን እንደላመጣችሁ ንግግራቸው ላይም አንስተዋል። አያይዘውም ኦርቶዶክሳውያን ተልኮ በአግባቡ ለማሳካት ይቻል ዘንድ በየገጠሩ ያሉ መምህራንና ካህናት ባሉበት ቦታ ሆነው ፍልሰቱ መቀነስና ያለውን በቂ የሰው ኃይል በተገቢ መልኩ መጠቀም ህያው ተልኮ ማሳካት እንደሚፈልግም ተናግረዋል። የአዲስ አበባ ሀገረ ስብከት ሊቀጳጳስ ብጹዕ አቡነ ሕርያቆስ እንደገለጹት ቤተ ክርስቲያን የሰጠችን መንፈሳዊ ኃላፊነት አደራ ሁላችንም እጅ ለእጅ በመያያዝ በጋራ መወጣት አለብን ያሉ ሲሆን ለተደረገላቸው ክብር አበውን የጠበቀ አቀባበልም አመስግነዋል። ብፁዕነታቸው አክለውም ሀገረ ስብከቱን ለመምራት በተሰጣቸው ጊዜና ኃላፊነት የበኩላቸውን አገልግሎት ለመውጣት እየተዘጋጁ መሆናቸውንም ገልጸዋል። የሲዩዲንና የአካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኤልያስ በበኩላቸው በመተባበር ዘመኑን የዋጀ ለቤተክርስቲያን ክርስቲያን ክብር የቆመ ተግባር ማከናወን ይገባናል። ለዚህም በየደረጃው ያላችሁ አገልጋዮች በቤተ ክርስቲያናዊ ፍጹም ፍቅር፣ ሰላም፣ አላማና አንድነት መስራት ይጠበቅባችኋልም ብለዋል ተብሏል። በመርሃ ግብሩ ላይ ብፁ አቡነ ሰውረስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጻፊ፣ ሌሎቹ ብፁዓን አበው ሊቃነ ጳጳሳት፣ መጋቢ ተአምራት የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጻፊና ሌሎቹም እንግዶችም ተገኝተውበታል። ፕሬዚዳንት ታየ አዝቀስላሴ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዋን አባቶች ጋር ተወያዩ። ተጨማሪለ ፕሬዚዳንት ታየ አዝቀ ስላሴ ትላንት ብሔራዊ ቤተ መንግስትን ከጎበኙ ያገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዋን አባቶች ጋራ ውይይት አድርገዋል። ፕሬዚዳንቱ በዚህ ወቅት ቤተ እምነቶቻችን የሀገር ህልውና መሰረት፣ የባህልና የታሪክ ምልክት እንዲሁም የማንነት ውቅር ካስማዎች ናቸው ብለዋል። የሃይማኖት ተቋማት በሀገሪቱ የሰላም ግንባታ፣ ልማት፣ የማህበራዊ ትስስር እንዲሁም የዜጎችን የሥነ ምግባር እሴቶች በማጎልበት ረገድ የሚያከናውኗቸውን በጎ ተግባራትና የሚያበረክቱትን አስተዋጽኦ ማገዝና መደገፍ የመንግስት ኃላፊነትን ና ግዴታ መሆኑንም ፕሬዚዳንቱ ገልጸዋል። የቅድስት ቤተ ክርስቲያን የአጀንዳዎች ረቂቅ በብዙ ባለሙያዎች ተሰርቶ መጠናቀቁን ብፁዕ አቡነ ፊልጶስ ገለጹ። አድና ተስፋዬ ተጨማሪ ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚሊየን የሚቆጠሩ ምዕመናን ባለቤት ና በሃይማኖት በታሪክ እንዲሁም በሀገር ግንባታ ላይ ትልቅ ቦታ ያላት የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑ ፕሮፌሰር መስፍን አሪያ በማህበረ ቅዱሳን ቴሌቪዥን ጣቢያ ጋር በነበራቸው ቆይታም አንስተዋል። ኮሚሽነሩ አክለው በሀገሪቱ ከሚገኙ የሃይማኖት ተቋማት፣ የሲቪል ሰርቪስ ማህበራት፣ የመንግስት ተቋማት ና ማህበራዊ የፖለቲካ ፓርቲዎች ና ከሌሎች አካላት በተለያዩ አጀንዳዎች በመቀበል የተነገሩ ሲሆን ሲሆን እስካሁን ድረስ ከቤተ ክርስቲያኗ በቀጥታ የቀረበው አጀንዳ ባለመኖሩ ኮሚሽኑ በቀጣይ የቅዱስ ሲኖዶስ አጀንዳዎችን ተልኮ እስኪረከብ የተጠበቀ መሆኑን ጠቁመዋል። ብጹሕ አቡነ ፊልጶስ የደቡብ ና ኦሞዋሪ ዜኖች አህጉረ ስብከት ሊቀ ጳጳስ ና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንት ከዚህ ጋር በተያያዙ በሰጡት ምላሽ ቤተ ክርስቲያን ሀገራችንና ሀገራችን የአህጉረ ስብከት ያለው አብያተ ክርስቲያናትን ከሚገኙ አጠቃላይ ነባራዊ ሁኔታ አንጻር በከፍተኛ ጥንቃቄ እንዲሁም በብዙ ባለሙያዎች ተሳትፎ አጀንዳችን በማሰባሰብ ረቂቅ ተሰርቷል መጠናቀቁንም አስታውቀዋል። በዚህ ሳምንት ቅዱስ ሲኖዶሱ ለሀገራዊ ምክክር ኮሚሽን የሚልካቸውን የተለያዩ የቤተ ክርስቲያን አጀንዳዎች ሙሉ ለሙሉ ተጠቃልለው በአባሪ ደብዳቤ እንደሚገለጹ ብጹነታቸው ጨምረውም ገልጸዋል። በተጨማሪም የኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ከሌሎችም እምነት ተከታዮች ጋር በመሆን ከወረዳ ጀምሮ እስከ ፌዴራል ደረጃ በነበረው የምክክርና የውይይት መድረክ ስለነበራቸው ተሳትፎ ከኮሚሽነር ፕሮፌሰር መስፍን ምስጋናቸውንም አቅርበዋል። ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ በሀገራዊ ምክክሩ እንድትሳተፍ በወሰነው መሰረት ለተከታታይ ሶስት ቀናት በምሌ አዳራሽ ተወካዮች ልኮ መሳተፉም ይታወሳል። የእግዚአብሔር ቤት በእግዚአብሔር መንገድ መመራት አለበት ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ፓትርያርክ አስገነዘቡ። ተጨማሪ ያለ በጠቅላይ ቤተክህነት ጽራ ተዋህዶ አዳራሽ አዲስ ለተመደቡት የጠቅላይ ቤተክህነት ዋና ስራ አስኪያጅና ዋና ጸሀፊ የአቀባበል መርሃ ግብር የተደረገ ሲሆን በመርሃ ግብሩ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት ሰራተኞች ተገኝተዋል በአቀባበል መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ የሰጠንን አደራ ለመወጣት በምናደርገው ጥረት የአባቶቻችን ጸሎት እንደማይለየን እናምናለን ቅድስት ቤተ ክርስቲያን አገልግሎት በመንፈሳዊ መሰረት ላይ የተመሰረተ ሊሆን ይገባል ባል ያሉ ሲሆን የቅድስት ቤተ ክርስቲያንን ክብር ስለማስጠበቅም የቤተ ክርስቲያን ክብር እንዲጠበቅና ስራዋ እንዲሳካ ለማድረግ በእቅድ ላይ ተመስርተን የቤተ ክርስቲያንን አስተዳደራዊ ችግሮች ለመፍታትና ተቋማዊ ህልውናዋን ለማጠናከር በቁርጠኝነት ልንሰራ ይገባል። ያለንበት ዘመን ታሳቢ ያደረገ በእቅድ ላይ የተመሰረተ ባለድርሻ አካላትን ያሳተፈ፣ በመግባባት ላይ የተመሰረተና ውጤት ሊያመጣ የሚያስችል ስራ መስራት ይጠበቅብናል ብለዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀጳጳስም የቤተ ክርስቲያንን ክብር ወደ ነበረበት ደረጃ መመለስ አለብን፣ የቤቱ መልክ ፍቅር፣ ሰላም፣ ደግነትና ርኅራሄ ነውና ይህንን ቤታችንን በክብር ልንጠብቀው ይገባል በማለት የቀደሙት አባቶቻችን ባስቀመጡልን የቤተ ክርስቲያን መልክና ውበት በጠበቀ ሁኔታ ሕግና ስርዓቷን አክብረን የቀደመ ልዕልናዋን ክብሯን አስጠብቀን ልንሰራ ይገባል ብለዋል። እኔና ወንድሜ ብፁዕ አቡነ ሳይሮስ ከየት ተነስተን ወደ የት መሄድ እንዳለብን ነገሮችን ጠንቅቀን ስለምናውቅ ሥራችንን በመመካከር በማከናወን ለውጤት እንደምናበቃ እምነታችን የጸና ነው ሲሉ ከቅዱስ መጽሐፍም ቢቻላችሁ ከሰው ሁሉ ጋር በሰላም ኑሮ የሚለውን አምላካዊ ቃል መሰረት አንስተው ቅድስት ቤተ ክርስቲያንን ሕልውና መብት ባስጠበቀ መልኩ ከመንግስትም ሆነ ከሚመለከታቸው ባለድርሻ አካላት ጋር ተቀራርቡ በመስራት የቤተ ክርስቲያንን የቀደመ ክብርና ልዕልና አስጠብቀን የምንቀጥል ይሆናል ሲሉ ንግግር አድርገዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳ ዘ ኢትዮጵያ ሊቀጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምላተ ጉባኤ በተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው አስተላለፉት አባታዊ መልእክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል፣ ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና ና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው። ጋሻና ቅል ለየቅሉ ይሳላል እንደሚባለው መንፈሳዊነትና ፖለቲካን ለይተ ተነስተን መጓዝ ይኖርብናል ብለዋል። አያይዘውም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል፣ ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሀቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው፣ ይህን በመገንዘብም ቤተ ክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ብለዋል። ሰላም የሚገኘው ከ ሰላማዊቷ ቤተ ክርስቲያን ነው፣ ያሉት ብፁዕ ቅዱስ ፓትርያርኩ ከቤተ ክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባትም ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያንን እግዚአብሔር ሲፈጥረን ንጹሐን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆነው ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ብለዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥልን፣ የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። ግንቦት 27 ቀን 2017 ዓ ም